ጤና ይስጥልኝ። ይህ ሰላም ትዩብ ነው። እንኳን በሰላም መጣችሁ። ይህ ቻናል የተዘጋጀው አማርኛ ትምህርቶችንና እንግሊዘኛ በዋነኝነት ቋንቋ ትምህርቶችን ለጀማሪዎች የምናስተምርበት ቻናል ነው። ጀማሪ የሆኑ ተማሪዎች ከየትም ቦታ ከሀገር ውስጥም ከሀገር ውጭም ሆነው የሚማሩበት ዩቲዩብ ቻናል ነው። እንዲሁም በቴሌግራም እና በሌሎች የፕላትፎርሞች የሶሻል ሚዲያ አማራጮች ያስተማርነን እንገኛለን። ለህፃናቶች እና ለአዋቂዎች በዛሬ ትምህርታችን የምናየው የተወሰኑ የአማርኛ ሁያቶችን ወይም ፊደላቶችን ይሆናል። እንዲሁም ደግሞ አማርኛ ሁዎችን በእንግሊዝኛ ሌተሮች በመቀየር የምንጽፋቸውን እንዴት አድርገን የምንጽፋቸው እንማማራለን። ሁላቸውም ከኛ ጋር አብራችሁን ቆዩ። እንግዲህ ከመጀመሪያው ስንጀምር አማርኛ ጠቅላላ ሰላሳ አራት የሆኑ ፊደላቶች አሉ። ሰላሳ አራቱ ፊደላቶች ደግሞ በውስጣቸው ሰባትና እንዲሁም አንዳንዶቹ ስምንት ቤተሰብ ይኖራቸዋል። ማንኛውም ተማሪ የሚጀምረው ከሀ ነው። የአማርኛ ድምፅ ከሀ ስለሆነ ጀማሪ የሆነችው ቪዲዮን ከመጀመሪያው ጀምራችሁ ተከታተሉ። በዚህ ዩቲብ ቻናል የማትማሉት ቋንቋ አይኖርም። አማርኛ፣ እንግሊሽ፣ ሌሎችንም ቋንቋዎች እናስተምርበታለን። ሆኖም ደግሞ ከጀማሪዎች እንደሚመጠናቸው መንገድ ከመጀመሪያው ጀምረን ነው የምናስተምራችሁ። እናንተ ብቻ መከታተል ነው የሚጠበቅባችሁ። መልካም ቆይታ። ከዚህ ላይ እንደ አሳየኋችሁ አማርኛዎችን እንፅፍ ያለው፣ እንዲሁም በእንግሊዝኛ እንዴት ነው የምንጽፋቸው፣ በእንግሊዝኛ ሌተሮች አሳያችኋለሁ። ከሀ እስከ ቸ ያሉ የአማርኛ ፊደሎችን እናያለን። ተከታተሉ። መልካም ቆይታ። ሀ ሁ ሃ ሄ ህ ሆ ሀ ሃ በምንልበት ሰዓት ሀ በምንልበት ሰዓት ኤች ኤ ነው በእንግሊዝኛ በምንጽፍ ሰዓት ኤች ኤ ነው የምንጽፈው። ኤችኤ ሃ የሚለውን ድምፅ ድምጽ የሚተካልን የእንግሊዝኛ እንግሊዝኛ ሌትሬቱ ነው። ሁለቱ ኤች ኤ የሚለው ነው ማለት ነው። ሶ ሀ የሚለው ይህ ነው። ሁ በምንልበት ሰዓት ደግሞ ኤች ዩ ኤች ዩ ነው የሚሆነው። ሁላችሁም በደንብ ተከታተሉ። በደንብ ግልጽ በሆነ መንገድ ነው ማሳያችሁ። ሁ ስንል በእንግሊዝኛ ሲሆን ሁለት ለዛዎች ናቸው በአንዱ ላይ የሚሆኑት ሁ በምንልበት ኤች ዩ ይሆናል። ሂ በምንልበት ሰዓት ደግሞ ኤች አይ ነው የሚሆነው። ሂ በምንልበት ኤች አይ ነው የሚሆነው። ኦኬ ራቅራቅ ላይ አድርግላችሁ በደንብ ግልጽ እንዲሆን ሂ በምንል ሰዓት ይሄኛውን ድምጽ ለመተካት ኤች አይ ነው የምንጽፈው። ሃ በምንል ሰዓት ደግሞ ደሞ ኤች አይ ነው ኤች ኤ ነው ሆነው። ያው ከዚህ ላይ እንደምታዩት ኤች ኤ የመጀመሪያው እና የአራተኛው ኤች ኤ ኤች ኤ ነው ለምን ሁለቱም ተመሳይ ድምጽ ስላለው ማለት ነው። ሄ በምንል ሰዓት ኤች ኤ ይሆናል። ኤች ኤ ኤች ኤ ኤች ኤ ህ በምንል ሰዓት ደግሞ ማን እንጽፋለን? ኤች ብቻዋ ነው የምትጻፈው፣ ይች እቺ ብቻዋ ነው የምትጻፈው። ሁ በምንል ሰዓት ደግሞ ኤች ኦ ይሆናል። በደንብ ተከታተሉ፣ በደንብ ግልጽ ስለሆነ ይህንን በደንብ ካያችሁ እርግጠኛ ነ ቃላት እንደዚህ ሌሎችንም ለመጻፍ አይከብዳችሁም ማለት ነው። ስለዚህ ሆ በምንል ሰዓት ይህንን ካየን አንዱን ከያዛችሁት በነገራችን ላይ በጣም ሌላው ቀላል ነው የሚሆንላችሁ ተመሳይነት ስላለው ማለት ነው። የመጀመሪያዋ የአማርኛ ፊደል ይችናት። አማርኛም ስንጽፋት ሀ ሁ ሂ ሀ ሄ ህ ሆ። እንደገና በእንግሊዝኛ ስንጠቀስም ኤች ኤ እንደ ሀ ነው። ኤች ዩ ሁ፣ ኤች አይ ሂ፣ ኤች ኤ ሀ፣ ኤች ኢ ኤች ሄ፣ ኤች ህ፣ ኤች ኦ ሆ ኦኬ፣ አሁን ቀጣይ የምንሄደው ለ ለን እንጽፋለን ማለት ነው። የአማርኛው ሁለተኛ ድምጿ ማለት ነው ለ ነው። ለ ከዛ ሉ አለች ሊ አለች ላ ሌ ይሄ ነው ለ ሎ በትክክል ስለዚህ እነዚህን ደግሞ እንዴት ነው በእንግሊዘኛ የምንጽፋቸው እና ያለን ተከታተሉ ለ በምንል በሳት ኤል ኤ ነው የሚሆነው ኤል ኤ ልክ እንደዚህ እንጽፋለን ሉ ስንል ኤል ዩ ሊ ስንል ኤል አይ ነው የምንጽፈው ላ በምንል ሳት ኤል ኤል ኤ ኤል ኤ ሌ ስንል ኤል ኢ ል ስንል ኤል ብቻዋን ሎ ስንል ኤል ኦ። ስለዚህ ከዚህ ላይ እንደምታዩት ከላይም እንዳሳያችሁ ለ ስንል ኤል ኢ ነው ነው የሚሆነው። ሉ ስንል ኤል ዩ ነው የሚሆነው ስንል ኤል አይ ነው ሆነው ላስንል ኤል ኤ ሌ በምን ሰዓት ኤል ኤ ል ስንል ደግሞ ኤል ሎ በምን ሰዓት ኤል ኦ። ስለዚህ ከዚህ ላይ ከመጀመሪያው ጋር ልዩነቱ ከማንጋ ነው ብቻ የመጀመሪያው ሃ ስንል አይ የሚልም ስለሆነ ንም እንጽፋለን ለስንል ግን ለስንል ግን ኤል ነው የሚሆነው። ኤል ነው የሆነው፣ እዚጋ ልዩነት አላችሁ። ከዚዎች ሁለተኛ ሁለተኛ ላይ የሚመጡት ቫውል ሌተሮቹ ቫውል ወይም እነዚህ ምን ይባላሉ? አናባቢ ይባላሉ። ሁለተኛ ላያሉት ዩ አይ ኤ ኦ እነዚህ አናባቢ ይባላሉ። ሁለተኛ ላይ የሚመጡት ተመሳይ ናቸው ማለት ነው። የሚለያዩት የመጀመሪያዎቹ ናቸው። ቀጣይ ቀጣይ የምናየው ማንን ይሆናል

እዚህ ላይ አማርኛ በእንግሊዘኛ ይህንን እንዳለ ይህንን ኮፒ ማድረግ እንችላለን ማለትነው ይህኛው ተመሳይ ነው ምንም ልዩነት የለውም ሃሁሂ ሃህሆ ተመሳይ ስለሆኑ ሃመርኋ ወይም ሀ ተመሳይ ነው ልዩነት የለውም። ስለዚህ የላይኛውን አምጠን ኮፒ ማድረግ ነው። ሀ በምንም ሰዓት ማንም የጻፍ ነው ኤች ይሄን የጻፍ ነው ሁ በምን ሰዓት ኤች ዩ፣ ሂ ስንል ኤች አይ፣ ሃ ስንል ኤች ኤ፣ ሄ ስንል ኤች ኢ፣ ህ ስንል ኤች ብቻዋን፣ ሆ ስንል ኤች ኦ። ስለዚህ የዚህኛው ውሃ በእንግሊዘኛ ና የዚህኛው ውሃ የመጀመሪያው ልዩነት የለውም ምክንያቱም ኮክ ሞክሽ ተመሳይ ፊደላት ስለሚባሉ ማለት ነው፣ ድምፃቸው ተመሳሳይ ስለሆነ እሺ በደንብ ግልጽ እንደሚሆንላችሁ እርግጠኛ ነኝ። አሁን ደግሞ ቀጣይ የምናዩት መ ትባላለች የአማርኛ ፊደሏል መን እናያታለን። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። በትክክል ስለዚህ እዚህ ላይ ያው እንዳቀራቀርኩላችሁ በደንብ ግልጽ እንዲሆንላችሁ ብዬ ነው። ሞ ከዚህ ቀጥሎ የምናየው መሙ ሜማ ሜም በእንግሊሽ በእንግሊሽ እንዴት ነው መንጽፋቸው? የመንብት ሰዎች እሺ፣ መስንል ኤም ኢ፣ ሙስንል ስንል ኤም ዩ፣ ሜ ስንል ኤም አይ፣ ማ በምንሳት ኤምኤ ካፒታል ኤምኤ ሜ ስንል ኤም ኢ ም ስንል ኤም ከዛ ኤም ኦ ነው የሚቀረን ኤም ኦ ኤም ኦ። ስለዚህ በዚህ መንገድ እንጽፋለን። ሁሎቹም ተመሳሳይ ናቸው። ከሌ ጋር ኢን ከዛ ዩ አለች አይ አለች ኤ ኢ ከዛ ኦ። ኮንሶናንቶች የሚባሉት የመጀመሪያ ፊደላቶች ናቸው የሚለያዩት፣ እንጂ ሌላዎቹ ተመሳሳይ ናቸው ማለት ነው። ከዛ ከመቀጥለን የምናየው ማለት ነው ሰ ይሆናል ማለት ነው። ሰ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። በትክክል ስለዚህ ሰ የሚባለው ሰ የሚባለው ፊደል በእንግሊዘኛ ደግሞ እንዴት እንጽፈዋለን? ሰ ኤስ ኢ ነው። ሱ ኤስ ዩ፣ ሲ ኤስ አል፣ ሴ ኤስ ኢ፣ ስ ኤስ፣ ሶ ኤስ ኦ። እዚህ ላይ እንደምታዩት የመጥፋውሎቹ ተመሳይ ናቸው። እዚጋ ኤና ያለ ከዚጋም ኢነ ያለ ከዚጋ ዩ አለ ከዚህ ዩ አለ እዚ ላይ አ ያለች እዚ ላይ አ ያለች እዚ ኤ አለ እዚ ኤ ያለ አራተኛ እዚ ላይ ኢ ያለ ከዚም ኢ ያለ እዚጋ ባውል የለም፣ ከዚህም ባውል የለም። ከዚጋ ኦ አለ፣ ከዚጋ ደግሞ ኦ አለ። ስለዚህ ተመሳሳይ ናቸው ማለት ነው። ባውሎቹ አንዴ ጋዝ ነው። ሁሉም በዛ መንገድ መቀጠል ትችላላችሁ ማለት ነው። ከዚህ በኋላ ረ ረ፣ ከስር ቀጥለን የምናገኘው ረ ረ፣ ሩ፣ ሪ፣ ራ፣ ሬ ሬ ስለዚህ ማለት ነው። ር ሮ በጣም ጥሩ። ስለዚህ ረሩሪራሬ ር ሮ። አሁን ደግሞ በእንግሊዘኛ እንጽፋቸዋለን። እንደ ረ የምንጽፈው ማንን ነው? አር አር አር ኤ አር ኤ። ሩ አር ዩ። ሪ አር አይ። ራ አር ኤ። ሬ አር አር ኤ እር አር ሮ አር ኦ። ስለዚህ በዚህ መንገድ እንጽፈዋለን ማለት ነው። ከዚህ ቀጥሎ ሰነች ከረቀጥሎ የምናገኛት ሰነች ሁለት አይነት ሰ አሉ። ስለዚህ እነሱን እናያለን ማለት ነው። ሰ ማለት ሰ ሱ ሲ

ስ ኤስ ብቻዋን ሶኤስ ኦ በትክክል በዚህ መንገድ እንጽፋለን ማለት ነው። አሁን የምናየው ሸ ሸ የሚባለውን የአማርኛ ፊደል ነው። ስለዚህ ሸ ማለት እጅ ናት። ከሰ ላይ ቀና ቅጥያን ያደረግ ነው። ሸ ሹ ሺ ሻ ሼ። ሺ ሾ። በጣም ጥሩ። ስለዚህ እነዚህን ደግሞ እንግሊዘኛ እናያለን። ሺ በምንልስበት ሰዓት በእንግሊዝኛ ኤስ ኤች የምንጽፈው ኤስ ኤች ኤ። ሹ ስንል ኤስ ኤች ዩ። ሺ ኤስ ኤች አይ። ሻ ኤስ ኤች ኤ። ሼ ኤስ ኤች ኤ። ሺ ኤስ ኤች ሾ ኤስ ኤች ኦ። ስለዚህ በዚህ መንገድ የሺህን ቤተሰብ እንጽፋለን ማለት ነው። እነዚህ ጋር ሸ ስንል ሁለት ኮንስናንት ወይም ጠቅላላ ሶስት ናቸው ባንድ ላይ ማለት ነው፣ ሶስት ናቸው ማለት ነው። ከዛ ቀ ነው የሚገረን ከዚህ ላይ ቀ። ቀ የአማርኛ ፊደል በአማርኛ ስንጽፎ ቀ ቁ ጭ አ ቄ ቅ ቆ በትክክል ቆ። ስለዚህ በእንግሊዝኛ ስንጽፋት ቀን ደግሞ እንደ ቀ የምናንበት ማን ነው? ኬን ይሆናል ማለት ነው። ኬ ኬን ይሆናል ኬ ቁ ኬ ዩ ኬ አይ ka ኬ ኤ ke ኬ ኢ ke ke ko ke o ስለዚህ እዚ ላይ እንደ ቀይ እናነባት ማለት ይሆናል። ኬን ይሆናል ማለት ነው። ኬን ይሆናል። ከዛ ቀጥለን የምናየው ማንን ነው በ በ በአማርኛ ስንጽፈው በ ቡ ቢ ባ ቤ ብ ቦ በትክክል እንደ በ የምናነበው የእንግሊዝኛ ሌተር ማለት ነው። ቢ ይሆናል <so so, uh, ቢ ይሆናል ስለዚህ ቤን እንጽፋለን ማለት ነው። ሶ በ ሰዓት

ቲ ታ ቴ ት ቶ በትክክል። ይህም ደግሞ ወደ እንግሊዝኛ ቀይር ማለት ነው። ተ ስለዚህ ተ በምንል ሰዓት በእንግሊዝኛ ማን እንጽፋለን? ቲ ነው። ለተ የምንጠቀመው ቲ ነው። ቲ ቲ ማለት ቲ ኢ ቱ ስንል ቲዩ ቲ ስንል ቲ አይ ታ ስንል ቲኤ ቴ ስንል ቲኢ ት ስንል ቲኢ ቻን ቶ በሚነሳት ቲኦ ቲኦ ማለት ነው። ስለዚህ በዚህ መንገድ እንጽፋለን ማለት ነው። ቶ ስንል ቲኦ ይሆናል። መጨረሻ ላይ የምናያት ፊደል ቸን ይሆናል ማለት ነው ቸን በአማርኛ ቸን ስንጽፋት ተን የመሰለሽ ከላይ ሰረዝ ያላት ማለት ነው ቸ ቹ ቺ ቻ ቼ ች ቾ በትክክል ስለዚህ ይህንን ደግሞ በእንግሊዝኛ ለመጻፍ ሲኤች ነው። ለቼ ቼን ለመጻፍ ሲኤች ነው እናድርገው ማለት ነው። ሲኤች ኢ ነው። በአንድ ላይ ሲኤች ኢ። ከዛ ቹ በምንል ሰዓት ደግሞ ሲኤች ዩ ነው። ሲኤች ዩ፣ ሲኤች ዩ። ቺ፣ ሲኤች አይ። ቻ፣ ሲኤች ኤ። ቼ፣ ሲኤች ኢ። ቺ፣ ሲኤች ሲኤች ብቻውን ቾ ሲኤች ኦ። ስለዚህ ሲኤች ኦ ይሆናል ቾ በምንልሳት ሲኤች ኦ። እንግዲህ ሁሉንም እንዳያችሁት ከዚህ ጋር ቀለል አድርጎና ውስብስብ እንዳይሆነባችሁ ለማሳየት ያክል እንዴት ነው የምትይዙት፣ የመጀመሪያ የመጀመሪያ ድምፆች ከሀ በስተቀር ኤን ኢን ይጠቀማሉ። ሀ ብቻ ነው ኤ የሚጠቀመው ምንጽፈው። ሌሎቹ ግን ኢ ናቸው። ሙሉዎች ስታዩቸው ናቸው። የመጀመሪያ ድምፆች ላይ ቫውል የሚወስዱት ኢን ነው። ሁለተኛ ድምፆች ደግሞ ዩን ነው የሚወስዱት። ሙሉዎቹ ማለት ይቻላል ዩ ዩ ነው የሚወስዱት በሙሉ። ስለዚህ በዚህ መንገድ ቀለል ማድረግ ትችላላችሁ። ሶስተኛ ድምፆች ወይም ሶስተኛ ፊደላቶች አይን አይን ይወስዳሉ። ስጋ አይ አይ የሚለውን ቫውል እንጽፋለን። አራተኛዎቹ ደግሞ ኤን ይወስዳሉ። አምስተኛዎቹ ኢን ይወስዳሉ። ስድስተኛዎቹ ቫው ላይ አይጠቀሙም፣ ኮንሶናንቶቹ እንዳሉ ተነባቢዎቹ ብቻ አንዳንድ ፊደል ልክ እንደ አማርኛው አንዳንድ ፊደል ናቸው፣ በእንግሊዝኛ ምስንስፍ ማለት ነው። ሰባተኛ ላይ የሚገኙት ኦ የሚለውን ድምፅ ወይም ቫውል አናባቢ ይወስዳሉ ማለት ነው። ስለዚህ በዚህ መንገድ በቀላሉ ማየት ትችላላችሁ። ከእናንተ የሚጠበቀው ኮንሶናንቶችን ፊደሎች በደንብ አድርጋችሁ መያዝ ይጠበቅባቸዋል ማለት ነው። ቤተሰቦች እንግዲህ በደንብ እንደተማራችሁበት እርግጠኛ ነኝ። ጀማሪ የሆናችሁ ቤተሰቦች ይህንን ቻናል ሰብስክራይብ ማድረግ ግዴታ ይኖርባቸዋል፣ ምክንያቱም የተለያዩ ትምህርቶችን ከዚህ ላይ እንለቃለን። እንዲሁም ለሌሎችና ያላዩት እንዲደርሳቸው ዩቲዩብ እንዲደርሳቸው ላይክ በማድረግ ዩቲዩቡን መከታተል ይኖርባቸዋል። ለዛሬ እያሳያችሁ ትምህርታችን ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ የተመቻችሁን ወይም ያልተመቻችሁን በኮሜንት አሳውቁኝ፣ መጻፍ የምትችሉ ከዛ ውጭ ደግሞ በኢሞት እና ቴሌግራም ላይ ከስር በማስቀምጥላችሁ ዲስክሪፕሽን ላይ በማስቀምጥላችሁ ስልክ እየደወላችሁ ማግኘትና ሀሳብ አስተያየታችሁን መናገር ትችላላችሁ። መልካም ጊዜ፣ መልካም ቆይታ።